ያኔ በአንድ ሚሊዮን ነው የጀመር ነው። ማህበሩ በአምስት ሰው ነው ስራ የጀመር ነው። በሁለት ሴት በሶስት ወንድ 2012 ነው የጀመር ነው። ምርቱ ጥራቱን ጠብቆ እንዲሄድ ምግብና መዘን ቁጥጥር ሄደን ብቃት ማረጋገጫ አውጥተናል። ከዛም ለሶስተኛ ወገን ደግሞ ምርቱ ተመርምረው እንዲያልፍ ከፍተኛ ጥረት ተደርገው በተስማሚነት የሚዘና ድርጅት ላይ ውል ገፍተን ምርታችን በየሶስት ወር ሳምፕል ይወሰዳል። ገበያውም እየጨመረ መጣ። እኛም ሰራተኛ አቅሙን እየጨመርን መጣ። አሁን ቶታሊ እኛ ጋር 260 ሰራተኛ አለ። በዋናነት ይሄን ቦታ መንግስት ሰጥቶናል። መብራት የተዘጋጀ ነው። መብራት ችግር አለ። ግን ቢሆንም እንደሌላ ሌላ ከተማ ከተማ ይሻላል በመብራት ስለዚህ ቦታ ነው እየተደረገልን። ይሄ የምታዩት ሼድ ማለት ነው። የእኛ ምርት ኦል ኢትዮጵያ ደርሰዋል። የሌለበት ቦታ የለም። እጅጅጋ ብትሄድ፣ ሀረር ብትሄድ፣ አዲስ አበባ ማርካቶ ላይ ወደዛ ወደ ጎፋ ወደ ሳውላ ብትሄዱ ምርቱ አለ። ከዛም አልፎ ሶማሊያ ላንድ ገብቷል። ስለዚህ አሁን እቅዳችንም ምንድን ነው ከዚህ በኋላ ኤክስፖርት ለማድረግ። ከተሞች ኢኮኖሚያዊ እድገታቸውን ለማፋጠንና ሰፊ የስራ ዕድል ለመፍጠር ጠንካራ የማኒፋክቸሪንግ ኢንዱስትሪ መገንባት ላይ ትኩረት ሰጥተው ይሰራሉ። ቡድቲ ከተማም የማኒፋክቸሪንግ ኢንዱስትሪውን አቅም የማጎልበት ስራ ላይ ከተሰማራች ሰነባብታለች። በዚህም እንደ ምህረት ኦቾሎኒ ቅቤ አይነት ተኪ ምርት በማምረት ለብዙ የአካባቢው ነዋሪዎች የስራ ዕድል የፈጠሩ በርካታ የማኑፋክቸሪንግ ኤንተርፕራይዞችን ማፍራት ችላለች። እኔ አብርሃም ፋንታ ይባላለሁ። የዚህ የቡድቲ ከተማ ነዋሪ ነኝ። ቃና ዘገሌላ ኦቾሎኒ ቅቤ አምራሽ ማህበር፣ የምርቱ ስም ምህረት ኦቾሎኒ ቅቤ። ወደዚህ ሙያ የገባሁበት ምክንያት ያው መጀመሪያ እኔ ኦቾሎኒ ቅቤ ወኪል አከፋፋይ ነበርኩኝ። ከሌላ ከአዲስ አበባ አምጥቼ እዚህ ሳከፋፍል ነበር። ከዛ በኋላ ነው ይሄን ብሰራ እኔም ቢያንስ ለተወሰነ ሰው ስራ እድል ይፈጥራል ብዬ አሰብኩኝ። አሁን እንደምታዩት እኛ ጋር ብዙ ስራ አጣለ። ስለዚህ እንደዛ አሰብኩኝ። ባሰብኩበት እንትን ጥናት አደረኩኝ። ቀጥታ ወደዚህ ሙያ ገባሁኝ ማለት ነው። ከኦቾሎኒ ቅቤ አከፋፋይነት በመነሳት ምህረት የኦቾሎኒ ቅቤ ማኒፋክቸሪንግ ኢንተርፕራይዝን የመሰረቱት አቶ አብርሃም ፋንጣ በአነስተኛ ካፒታል ስራውን በመጀመር በአጭር ጊዜ በመቶዎች ለሚቆጠሩ የአካባቢው ነዋሪዎች የስራ ዕድል መፍጠር ችለዋል። ያኔ በአንድ ሚሊየን ነው የጀመርነው። ማህበሩ በአምስት ሰው ነው ስራ የጀመርነው፣ በሁለት ሴት በሶስት ወንድ። 2012 ነው የጀመርነው ያው እንደነገርኳችሁ በመኖሪያ ቤት ውስጥ ነው ስራ የጀመርነው። ስንጀምር ሀያ ሰራተኛ ነበረ አጀማመራችን። ከዛ በኋላ አዲስ ምርት ገበያ ለማስገባት ብዙ ቻለንጅ አለ። ያንን ብዙ ነገሮችን ተቋቁመን ምርቱን ወደ ገበያ ያስገብተናል። ከዛ በተጨማሪ ከምርቱ ጥራቱን ጠብቆ እንዲሄድ ምግብና በዛ ቁጥጥር ሄደን ብቃት ማረጋገጫ አውጥተናል። ከዛን ለሶስተኛ ወገን ደግሞ ምርቱ ተመርምረው እንዲያልፍ ከፍተኛ ጥረት ተደርገው በተስማሚነት የሚዘና ድርጅት ላይ ውል ገፍተን ምርታችን በየሶስት ወር ሳምፕል ይወሰዳል። ያን አልፈን የጥራት ኤጀንሲ ወረቀት ተቀብለናል። ማርኬቲንግ አውቶራይዜሽን ደግሞ ኦል ኢትዮጵያ ላይ መሸጥ እንድንችል ቦሌ ላይ ሄደን ደግሞ ያን ፍቃድ አግኝተናል። እነዚህ ፍቃዶቹ አሁን እዚህ አሉ። ከዛ በኋላ ምርቱ ሂደቱን ጠብቆ እንዲሄድ አድርገናል። ከዛ በኋላ ገበያውም እየጨመረ መጣ። እኛም ሰራተኛ አቅሙን እየጨመርን መጣ። አሁን ቶታሊ እኛ ጋር ሁለት መቶ ስልሳ ሰራተኛ አለ። ይሄን ከክልል ኢዲሰ መስተዳድር ከፌዴራል ከፍተኛ አመራሮች መጥተዋል። ዞን ዋና አስተዳደር ብዙ ጊዜ ክትትልኛ የሚያደርጉት አካላቶች ኤንተርፕራይዞች አሉ። እነዚያ ያው በቅርበት ያውቃሉ። ማህበራችን ያው ከጥቅሙ በላይ የሚያስቀድመው ስራ አይደሉም ከ260 በላይ ሰራተኛ ማለት አሁን ከፍተኛ ፋብሪካ ብትገቡ በዚህ ሳት ስምንት፣ እና አስር ሰራተኛ ምክንያቱም ሙሉ ሲስተም በማሽን እራሱ ስለሚሰራ ማለት ነው። እኛ ጋር ግን ስራ አይደሉም። ብዙ ሰዎቹን አሳርፏል ይሄ ማህበር። ስለዚህ የተቋቋመው 2012 አሁን 2018 ስድስት ዓመት ደርሷል። በአንድ ሚሊዮን ካፒታል ነው የጀመርነው አሁን ከ20 ሚሊዮን አልፏል። ስራውን በመኖሪያ ቤታቸው እንደጀመሩ የገለጹት አቶ አብርሃም የመስሪያ ቦታ ችግር ትልቅ ፈተና ሆኖባቸው እንደነበረም ጠቁመዋል። ያው ፈተና በመጀመሪያ ቦታ ነበረ በጣም እንዳና አመርት በምንፈልገው አቅም ሰራተኛ እንዳንቀጥር ሲያደርግ የቆየው የቦታ ችግር ነበረ። ያ ከተቀረፈ በኋላ ነው ይሄ 260 ሰራተኛ ወደ ስራ የገባው ማለት ነው። አሁንም ደግሞ ያው አለ። በዚህ አልቆመም፤ ምክንያቱም ፍላጎት ብዙ ነው። ሰፊ ማሽን አለን። እቺ የ400 ካሬ ነች። እኛ ደግሞ መካከለኛ ነን። ብዙ ጊዜ ከክልል ርዕሰ መስተዳደር ሁለት ጊዜ ነው የመጣ። አቶ ጥላውን ከበደ ሁለት ጊዜ መጥቷል። ሁለቱንም ጊዜ ስመጣ ከፍ ባሉ ወደ ኢንዳስትሪ ተሸጋገሩ ብሎናል። ያ ማለት ያው መሬት ጠይቀን ወስደን በራሳችን ሼድ ሰርተን እንድንወጣ ብዙ እንትኖችን አድርጓል። በፌዴራል እና በክልሉ አመራሮች ክትትልና ድጋፍ የሚደረግለት ምህረት ኦቾሎኒ ቅቤ በቀጣይ የገበያ ተደራሽነቱን በማስፋት ምርቶቹን ለጎረቤት ሀገራት ኤክስፖርት የማድረግ ቅድም አለው። የእኛ ምርት ኦል ኢትዮጵያ ደርሰዋል። የሌለበት ቦታ የለም። እጅጅጋ ብትሄድ፣ ሀረር ብትሄድ፣ አዲስ አበባ ማርካቶ ላይ ወደዛ ወደ ጎፋ ወደ ሳውላ ቢትሄዱ ምርቱ አለ። ከዛም አልፎ ሶማሊያ ላንድ ገብቷል። ስለዚህ አሁን እቅዳችንም ምንድነው ከዚህ በኋላ ኤክስፖርት ለማድረግ ነው። ሶማሊያ ላንድ ላይ አለ። በዚህ ሰዓት የምህረት ኦቾሎኒ ቅቤ የስራ አስኪያጅ አቶ አብርሃም ወጣቶች ጊዜያቸውን ባልባሌ ቦታ ከሚያሳልፉ ዛሬ ነገ ሳይሉ በማኑፋክቸሪንግ ኢንተርፕራይዝ መስክ ቢሰማሩ ባጭር ጊዜ መለወጥ እንደሚቻል መልእክታቸውን ማስተላልፈዋል። ወጣት ስራ መስራት እንዳለበት አምናለሁ። ብዙ ወጣቶችን ብታዩ ከተማ ውስጥ ሻይ ቡና ቤት ላይ 24 ሰዓት የሚቀመጡት አሉ። ምክንያቱም ወጣት ስራ መስራት ይፈልጋል። የቦታ ጥያቄ አለ፣ እንደዚህ አይነት ሼዶችን የማግኘት አለ። መንግስት ደግሞ ተደራጅቶ በትክክል ለመጡት የሚያደርገው ድጋፍ አለ። ያን ድጋፍ ተቀብለው ወጣቱ ዝም ብሎ ከሚዞር ኢትዮጵያን ለማሳደግ ብዙ ስራ አጦችን ለመቀነስ ስራ ቢሰሩ እጅግ በጣም የተሻለ ነው ብዬ እገምታለሁ። እኛ እየሄድን ያለንበት ፍጥነትና መንግስት ያለው ፍጥነት አይገናኝም። ምክንያቱም አንዳንድ መንግስት ቢሮ ላይ ብዙ ቢሮክራሲዎች ስላሉ እነዚያ ተስተካክለው መንግስት እኛ በምንፈልገው ፍጥነት እኛን የሚያስተናግደን ከሆነ ወጣቱ ስራ ቢሰራ ኢትዮጵያ አሁን በላውጥ መንገድ ላይ ትገኛለች። ከዚህ በተሻለ እንድትሄድ እንደ ውጭ ሀገር እኛ ሄደን ባየነው መሰረት ያው ሰው ስራ ይሰራል እኛ ጋር እና ያን ስናይ በጣም አይገናኝም። ስለዚህ ወጣቶቹ ስራ በጣም ቢሰሩ፣ የትኛውንም ስራ ሳይመርጡ ስራ ቢሰሩ ይመከራል። ይህን አስተላልፋል።